ጌታ ኢየሱስ አንተ የምትወደድ አምላክ ነህ። አንተ ወዳጅ መሆን የምታውቅበት ጓደኛ መሆን የምታውቅ አምላክና አባት ጓደኛ ነህ ጌታዬ ሆይ። በጌታ በኢየሱስ ስም ስልጣን እኔ እጸልያለሁ። ይህንን ቪዲዮ እያዩ ባሉ ሁሉ ላይ ጌታ ኢየሱስ ፍቅርህ በመንፈስ ቅዱስ በልባቸው እንዲፈስ አብልጠው አንተን እንዲወዱህ፣ ጸጋህ እንዲበዛላቸው ጌታ ሆይ ከአንተ እጅ ከሚቀበሉት ነገር በላይ ትኩረታቸው ራስህ አንተ እንድትሆናቸው አንተን ራስህን እያዩ እየወደዱ እየፈለጉ ካንተ ጋራ እግዚአብሔር ሆይ ኑሯቸውን እየኖሩ በፊትህ እየሰገዱልህ ካንተ ጋራ እየቆዩ በኢየሱስም ስልጣን ዘመናቸው በቤትህ እንዲያልቅ ጸጋህ እንዲያግዛቸው እኔ እጸልያለሁ። ጌታ ሆይ አንተ ካልረዳኸው በስተቀር ማንም አንተን እንዲሁ መውደድ አይችልም። በጌታ በኢየሱስ ስም ስልጣን አብልጠን አንተን የምንወድበትን አብልጠን አንተን የምንፈልግበትን አብልጠን አንተን የምንራብበትን ጸጋ እንድታበዛልን ኃይልህ እንዲበዛልን እንዲያግዘን። በጌታ በኢየሱስ ስም ስልጣን ነኝ እጸልያለሁ በሚሰሙ ሁሉ ላይ እግዚአብሔር ሆይ ከባድ የሆነ እስከ ዛሬ ድረስ አይተውት የማያውቁት እግዚአብሔር ሆይ ፍቅር እንዲወድቅባቸው፣ አንተን መውደድ እንዲወድቅባቸው በጌታ በኢየሱስ ስም ስልጣን እጸልያለሁ። አንተ ስምህ እንደሚፈስ ዘይት ነው። በጌታ በኢየሱስ ክርስቶስ ስም ስልጣን የስምህ ዘይት በእኛ ላይ እንዲፈስ ይሄን ቪዲዮ እያዩ ባሉት ላይ እንዲፈስ በጌታ በኢየሱስ ስም ስልጣን እኔ ጸልያለሁ፣ በኢየሱስ ስም ጌታ ሆይ ከአንተ ጋር ህብረት ማድረግ ያቃታቸው የደከሙ ባክ ያደረጉ እግዚአብሔር በተለያየ ስርዓት ውስጥ ያሉ መንበርከክ ያቃታቸው መጸለይ ያቃታቸው ፊትህን መፈለግ ያቃታቸው ጉዳይ የያዛቸው ሰዎች ሁሉ በኢየሱስ ስም ይሄንን ቪዲዮ እያዩ አሁን ከፍቅርህ የተነሳ እንድት መፈታታቸውን እኔ ይጸልያለሁ። መፈታት እንዲሆንላቸው እኔ ይጸልያለሁ። ጌታ ሆይ በናዝሬቱ ጌታ በኢየሱስም አንተን ከወደዱ እግዚአብሔር ሆይ ከልጅነት ፍቅራቸው በላይ አብልጠው አንተን እንዲወዱ ጌታ ሆይ በኢየሱስ ክርስቶስም ስልጣን በፍቅርህ እንድትባርካቸው እኔ ይጸልያለሁ። ዛሬ የፍቅርህ ዘይት በልባቸው ይፍሰስ። ከምንም አስበልጠው አንተን እንዲወዱ፣ ከምንም አስቀድመው አንተን እንዲወዱ፣ በኢየሱስም ፍቅርህ እንዲነካቸው እኔ ይጸልያለሁ። በጌታ በኢየሱስ ክርስቶስ ስም ስልጣን ባንተና በእነሱ መካከል ደግሞ ጣልቃ የገባ የትኛውም የጨለማ አሰራር ቢሆን የእነሱ ድካም ቢሆን የሰዎች ሀሳብ ቢሆን ጌታ ሆይ በኢየሱስ ስም ስልጣን ዛሬ ከመካከላችሁ እንዲወጣ ነው ይጸለያለሁ። ነፍሳቸው ከአንተ ጋር ትጣበቅ። እግዚአብሔር ሆይ እለት ዕለት ፊትህን መፈለግ፣ እለት ዕለት ድምፅህን መራብ፣ ከአንተ ጋራ መወዳጀት፣ ከአንተ ጋራ መቆየት፣ ከአንተ ጋራ መሰንበት እንዲሆንላቸውን ይጸለያለሁ። ጌታ ሆይ በኢየሱስ ስም ስልጣን በአንተ በህልውና ስለባረካቸው ጓደኛ መሆን ስለምትችል ወዳጅ መሆን ስለምትችል ቀኝ እጃቸውን ስለምትደግፋቸው ጌታ ሆይ አመሰግናለሁ። ክብር ሁሉ ለአንተ ይሁን፣ በጌታ በኢየሱስም አሜን። ጌታ ኢየሱስ ሲባርካችሁ፣ በጣም ወዳችኋለሁ። ለዚህ ቻናል አዲስ የሆናችሁ ሁሉ ይሄ ቻናል ረቡኒ ይባላል። ሁላችሁም እንደዚህ ያሉ ጤናማ የመጽሐፍ ቅዱስ ትምህርቶች እንዲደርሷችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ ለሌሎችም ደግሞ ሼር እንድታደርጉላቸው በጌታ ፍቅር አሳስባችኋለሁ። ወዳችኋለሁ። ተባረኩ።